የሰሜን እዝን ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ፍቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃን የተወሰደው በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። ይችን ጎንበስ ያለች ሀገር ምናልባት የበኩላችን ቀጥ እናደርጋታለን ብለ እንጂ ሌላ ምንም። ከሁለት ቀን በኋላ ምግብ ምን የለ ምንም የለ። እኛ ጋር አብሮ የኖሩ ምድብተኞች፣ አመራሮች፣ አብረን እየሰራን የመጣን ሰዎች፣ በውስጣችን ጠላቶች ሰውን ገሎ መሄድ ነው የጀመሩት ለጓደኞቼ ደወልኩላቸውና ባኪ እኛ የምናውቀው ነገር የለም እጅ ወደ ላይ እያሉን ወደ ካምባችን እየገቡ የትግራይ ልጅ ምናምን አሉ። ከቆይታ በኋላ ሌላ ለቅሶ ተጀመረ። ከኛ ከምንኖረው በታች አራተኛ መካና እዚህ ሆስፒታል ነበር ና ለካ የሰው ህይወትም እየጠፋ ነው። እኔ በህይወቴ ማረሳው። በዚህ አጋጣሚ አንድ ሻምበል ዘሪሁን የሚባል አለ ኦፕሬተር ነውና እሱን እሱን ያደረጉት ነገር በዓለም ታሪክ የመጀመሪያው በራሱ ህዝብ ከራሱ ጋር አብሮ ባለ ሰራዊት የታገተ ሰራዊት የመጀመሪያ ጥራት ሰራይቶ ይሁን አቅም ባልጠበቅንበት ያረጉታል ነው ባለመምበት በተኛንበት እንደካይሮ በጣም አሳዛኝና እንደ አገር አሳፋሪ ድርጊት ትልቅ ነው። ከእገታው በላይ ብዙ ጊዜ ሲያሳዝን ስኳር ምናምን የነበራችሁ ሰዎች ግን በእግዚአብሔር ቸርነት ያው ያው ሁሉ ታርፎ ምግብ ጦቱ ገንፎ፣ ወንዝዳር ገንፎ ተሰርቶልህ ገንፎውን መቢያ ስታጣ በቅርፊት ግማሹ ነው ዝም ብሎ ድንጋይ ጠፍጣፋ ድንጋይ ሁሉ እየተፈለገ እዛ ላይ ሆኖ የሚበላበት ከፍተኛ የሆነ እንግልት ነበር። ከዛም ጉዳትን እንዳይደርስባቸው እንደገና በእግር ጉዞ ነው። አብዛኛው ጉዟችን በእግር ወደጓዶ መኪና ይባላል። በታንክና በመድፍ መሃል አድርገው ነው ይዞን ይሄዱ ነበር። ያን የሚያረጉት ለምንድነው? ድሮን እንዳትመታቸው በርካታ ስቃዎች አሉ። ከነሱ ጋር ምንም አይነት ሪሌሽን ግንኙነት አልፈጥርም ብለው የሚባለው ላይ ከፍተኛ የሆነ ስቃይ ተፈጥሯል። ከእገታ በኋላ ግን ሰዎችን መለየት፣ እነዚህ ክፉ ናቸው፣ እነዚህ የኛ ናቸው እያሉ የመለየት ስራ ሰርተዋል። አብዛኛዎቹ ግን ብሔር ተኮሮች ናቸው። የራሱን ስራ ሲጠብቀው የነበረውን ወገን አርፎ የማይታወቅ ታሪክ የተሰራበት ወቅት ነው። አንቺን ብዬ ስናይፐር ያዙ በር ላይ ቀምዶ ጠምዶ እናውጡ አሉን። ከዛ በባዶ እግራችን የሆነ የመሰባሰቢያ ቦታዎች ነበሩ። ከዛ ወደ የተለያዩ መጸዳጃ ቤትን ሳለ ከዛ አወጡን ባዶ እግራችን ከዛ እነሱ ያዘጋጁት ቦታ ይዞን ሄዱ መከራ ስቃይ ብዙ ነገር ደርሶብናል